ዘሪ ታለሌ መጣች። ጋይስ ግን ማለት ነው አባት ያለት አይመስለኝም። የሴተኛ መሆኑን ያስታውቃል። ግን እናት አባት የለ ሽምን ደፈር ሽኮ በአደባባይ አንቺ አህያ የፈጣሪያ ወይ በላችሁ። አንድ ኮሜት ሰላም ሰላም፣ ቤተሰብ እንዴት ናችሁ? ተዳናችን ለማድጋም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ፣ ዛሬ እንግዲህ ተዛዝላ እንደዚህ ቁጭ ብላ መጣች ማለት ነው። እናንተ እንድትናደዱ ነው ሺ የሚያደርጉት ስለዚህ እራሳችሁ እየጠበቃችሁ ማለት ነው። እሷን አጥባችሁ አስጠዋት። እውነቴ ነው የምላችሁ። ይሄ ቪዲዮ በአብርሃም ቤት ነበረ ሊፖስት የነበረው። ስለዚህ አብርሃም ትላንትና አናት አናቱ ጆሮ ጆሮ ግንዱ ሲባል እንግዲህ አቁመዋል። ምክንያቱም ሁለቱም ወገን አንድ ስለሆነበት አቁመዋል ማለት ነው። እና ያው እዚህ ጋር እንግዲህ በአብርሃም መኪና ተለጣጥፋ እንግዲህ ደገፍ ብላ ተቃቅፋ ያው ቪዲዮ ለቀቀች ማለት አንቺ ውሻ የውሻ ልጅ ስዳደግ አሳዳጊ የበደለች ማለት ነው። ኮሜንቶች ደግሞ ወቋጥዋት ስላችሁ ደግ ያደረጋችሁ፣ እውነቴን ነው የምላችሁ ጎበዞች። አንቺ እኔ የምልሽ እውነትም ልክ ኮሜንታተሮች እንዳሉሽ ነሽ። እንዴት ሳስበው እንደዛ ናት መሰለኝ፣ ቤተሰብ እንደ አባት አልባ ናት መሰለኝ። እንደዚህ ተዛዝ ላይ መጣችሁ። እንደው ልጅሽን ምንድነው የምታስቀምጭለት? ምን አይነት ቪዲዮ ሰርተሽ ያስቀመጥሽ ቪዲዮ ልታሳየው ነው በቀጣዩ፣ ማለት ነው ማለት ሲያድግ ሲያድግ እሱም አባት ካለው ነው እንደዚህ ተንዘላዝለሽ ካላመጣሽው አባት ካለው ከሆነ አባት ያለው ነገር ከሆነ ምን አልባት ሊጠይቅሽ ይችላል። አባቴ ትቶሽ ነበር ወይ ብሎ ሊጠይቅሽ ይችላል። ወይስ ተንዘላዝለሽ ነው ከመንገድ ከማንንም ለቃቅመሽ ያመጣሽው? እናንተ ጋይስ ሳይሆንማ አይቀርም እና ለማንኛውም ዛሬም እንግዲህ ይህች የሜዳ አህያ ያው ታውቃላችሁ ሜዳ አህያ እንግዲህ ቤተሰብ የለውም፣ አይደለም የሜዳ አህያ እስከሆነ ድረስ ቤተሰብ የለውም። ቤተሰብ አልባ ነው። ስለዚህ ቤተሰብ ቢኖራት ኖሮ እንደዚህማ እንትን ዘላዘልብንም ነበረ። ኮሜንታተሮች ደግሞ ጥብ እያደረጋችው ነው፣ ዝሙት እየተቃወማችው ነው። ጎበዞች ሄዱባት ሄዱባት። እውነቴ ነው የምላችሁ ሄዱባት። እችኮ ስደተኛ ናት። ሀት ቡታ ጀራ ልጅ ራሱ አይደለችም እና በስደት ሽሉክ ብላ ገባችብን። ያው እየበከለችው ትገኛለች ማለት ነው። የበከለችው ደግሞ አብርሃም ብቻ ነው። ሌሎቻቸው አንዳቸውም ጋር አልደረሰችም እላችኋለሁ። አንቺ ውሻ ሰገጤ ስታስጠየ እውነዴ ነው ምልሽ ስግጥ አልሽ እኮ አንቺ። እኔ ብዙ ስድብ መሳደብ እፈልግ ነበረ ቤተሰብ ምን ላድርግ፣ ምን ላድርግ። አዎ እውነቴ ነው ምላችሁ በደንብ አድርጌ ውቅጥ አድርጌ በሴት ልጅ አፍ የማይጠበቅ ንግግር እናገራች ነበረ። ግን ምንም ማድረግ አልችልም። ምንም ማድረግ ምነት ሸልኮናትች አለሌ እንደው በምን አይነት ማህፀን ወተሽ ነው በእናትሽ ኬ ተመጣሽ ነሽ? ኬ ተለቃቅማ ነው ያመጣችሽ? እኔ ያከለ ያለልሽም ግን ኬ ተለቃቅማ አምጥታሽ አንቺም ደግሞ ኬ ተለቃቅመሽ አምጥታሽ ነው ልጅሽ ወርውረሽ እዚህ ጋር ከማን ነው ወንድ ጋር የምትንዘላዘይው? ዘልዛላ ስድ ስድ አደጋ ሳዳገ የበደለሽ እውነቴ ነው ምለሽ። እኔ ሲመስለኝ ቤተሰብ እንግዲህ ለይቱም አይደለም ገለመኔም ሲሉም የነበሩትን ኧረ በፈጣሪ እና ታዲያ በዩቱብ ባለጠፈች እኮ ቪዲዮ በዩቱብ ባለጠፈች። እናንተስ ያስጠሉ እንዴ ነው ምላችሁ? በጣም ነው አብርሃም ራሱ በጣም ነው የሚያስጠላው። ስታስጠላ አንተ ልጅ ራሱ እውነቴ ነው ምልህ። አንተ ከዚች ጋ ቪዲዮ መስራት ከዚች ጋ መላላጥህ ራሱ አንድ ነገር ነው። ውሾች ስታስጠሉ፣ ውሻ ራሱ አይገልጻችሁም በነገራችን ላይ። እኔ አብርሃም ልጅህን በአንተ እንዳይወጣ በአንተ ባህሪ እንዳይወርሰ ምለው በምክንያት ነው። ለዚህ ነው ይሄንን እያልኩኝ ያለሁት ምክንያቱም አንተ እየተንዘላዘልክ ነው እዚህ ጋር። ስለዚህ የአንተ ባህሪ ልጅህ እንዳይወርስ እንፈልጋለን ያለን ማለት ነው። እና ውድ ቤተሰቦቼ እንግዲህ የሚለቀቅላችሁ ቪዲዮ ማታ ይሄ ነው መሰለኝ። የተንዘላዘሉበትን ቪዲዮ ነው የሚለቀቅላችሁ። አይዟችሁ ጨጓራችሁ ወተት እየጠጣችሁ ሁነቴ ነው የምላችሁ። እኔ ማ ተቃጠልኩኝ። አላየዋቸውም ነበር፣ አሁን ነው ገና ማያቸው ማለት ነው። ቤተሰብ እኔ ምለሽ ማለት እናትሽ ጌት ወልዳ ነው ያመጣችሽ ቡታጀራ እንዳልተወለድሽ እናውቃለን እና ከየት ወልዳ ነው ያመጣችሽ? ከየትኛው ማህበረሰብ ወልዳ ነው ያመጣችሽ? ማና ግብታ ነው የወለደችሽ? የቡታጀራ ወንድ አይደለም ያገባቸው። የቡታጀራ ወንድ፣ የጉራጌ ወንድ እንደዚህ ዝርክርክ አይደለም። አሁን አይደለም። አባቶች ቁፍጥን ያሉ ጀነን ያሉ ናቸው። የአንቺ አባት ምን አይነት አባት ነው ፈቶ የለቀቀሽ? አንድ እናትሽ ምን አይነት እናት ናት? ከየትኛው ማህበረሰብ ተፈጥራ የመጣች እናት ናት? እንደዚህ ፈታ የለቀቀችብን። ሁለት አንቺ ሴትኛው ወንድ ነው አግብተሽ የወለድሽ ወይስ ከሴተኛ አዳሪነት ወልደሽ ያመጣሽው ነው? አዎ ይሄን ጠይቁልኝ ቤተሰብ። እውነቴ ነው ብላችሁ ተቃጥዬ ነው የምናገረው፣ ተናድጄ እና እናንተ ዝሙተኞች እውነት ዝሙተኛ እንደናንተ እኮ በአደባባይ ዝሙት የሰራ ኮ የለም። እንደናንተ ሚዲያው ያግማማ ኮ የለም። ያገማው ያቆሻሸው የለም። የምሬ ነው ምሯቸው እንደናንተ አንድ የሚያዋርዳችሁ ሰው ኮር ያጣችሁ፣ እዛ ጋር አንድ ማለት ነው። ደግሞ የማይረቡ ይሄ ኮተቶች ጎረምሶች ተሰብስበ፣ ለነገሩ በእናንተ ትራፊ አይደል የሚኖሩት? በእናንተ ትራፊ ስለሚኖሩ እኮ ነው የማያጋልጡት ውሸትን፣ ውሸት ትውልድን አትበክሉ ብለው የማይናገሩ ሰገጤዎች አሉ። ያ ሁሉ ጎረምሶች የነበሩትን እዛ ጋር ሁሉንም ሚስጥር ያውቃሉ። ቤተሰብ እውነቴ ነው ምላችሁ። አንድ ሰው ግን ማለት ነው ቤተሰብ እንዴት ብሎ ነው ከዘመድ ጋ እንደዚህ የሚላላጠው ነው ያልገባኝ ነገር። አሁን መኪና ላይ ቁጭ ብላ እያቻት አይደል እንዴት እንደተቀመጠች። የፈጣሪ ያለ እንደው አንቺ ጨጓራ በሽታ ግቢ በጊዜ ያንሳሽ ከዚች ምድር ላይ ያጥፋሽ፣ የሚደፋ በሽታ ቶሎ ብሎ ይድፋሽ፣ የሚያደርስሽ ቦታ ያደርስሽ። እውነት ንቅላ አድርጎ ከዛ ከቡታጀራ ያውጣሽ፣ ከዚህ ሚዲያም ደግሞ ንቅላ አድርጎ የሚያደርስሽ ቦታ ያደርስ፣ ይድፋሽ፣ ድፍት ያደርግሽ። ያባት፣ ያምላክ፣ እንደው ታመምሽ ሳትባይ ሞትሽ ነው ያሰማን። እውነት ሴቶችን እየበከልሽ ነው ያለችው ትችላለሽ አብርሃምም ደግሞ ወንዶች እያበላሸ ነው ያለው ማለት ነው እና አንዲት ሴት ምን አለች መሰላቸው ትልቅ ሚዲያ ላይ ቀርባ ባሌን አብርሃምን ሳይሆን ባሌን አስታውሰዋለሁ ምክንያቱም ብዙ ሴቶች ያመጣ ነበረ ከስድስት ሴት ጋር ታደርጎብኛል አለች እንግዲህ ተመልከቱልኝ እና አሁን ግን አብርሃም ጋር አንዲቷ ባሌ ነው ትላለች አንዲቷ ልጅ አለ ትላለች አንዲቷ ፍቅረኛ ነው ብላ ትመጣለች ብላ ተናግራለች ከሰማችኋት ከሆነ ማለት ነው እና አብርሃም ይሄ ባያደርገው ጥሩ ነበረ ግን እያደረገው ነው ያለው የኔውም ደግሞ ዛሬ ይቅርታ ይጠይቃል፣ ነገ ሄዶ ስደት ይፈጽማል አለች ማለት ነው። እና አብርሃም ራሶ ለወንዶች እያስተማረ ያለ እኮ ቆሻሻ ተግባር ነው። ገባችሁ በቃ፣ ሚስት ቢኖረውም ከሌላ ወንድ ጋር ነው፣ ሴት ጋር መንዘላዘል እንደሚቻል ነው ማስታወቂያ እየሰራ ያለው። እችኝቱም ደግሞ ያው በቃ ሴት ሌሎች ሴቶችም እንደኔ ናቸው። አንድ ባለትዳር ወንድ ከሚስቱ ከተጣላ ለሌላኛው ወንድ ልጆችዋን ትታ ባሏን ትታ መታ ሪላክስ ታደርገዋለች ወይም ታዝናናዋለች ብላ እንግዲህ ማስታወቂያ እየሰራች ነው የምትገኘው። እናንተ ውሻ፣ ኧረ እናንተም ውሻ አልልም፣ አንቺ ውሻ መሀየም የመሀየም ልጅ ደደብ ማለት ነው እውነቴ ነው የምልሽ አንቺ ቆሻሻ ከየት እንደመጣሽ የማትታወቅ ከየትኛው ማህበረሰብ ራሱ እንደመጣሽ አናውቅም ማለት ነው እኔ እውነቴ ነው የምላችሁ እንደዚህ አይነት ሴቶች ያላቅላቸው መጨረሻቸው መጨረሻቸው እንደው ሽማግሌ የምትሆኑ አይመስላችሁም ማለት የምታረጁ አይመስላችሁም እንዴ? ስታረጅ እኮ ይህን ቪዲዮ እኮ ታዩት አላችሁ ነገ ቀን እና ከየትኛው ማህበረሰብ ተጨምረሽ ልትወጪ ልትገቢ ነው? አሁን አንቺ የሴት ጓደኛ ይኖርሽ ይሁን፣ እውነዴ ነው የምልሽ የሴት ጓደኛ ይኖራት ይሁን፣ ቤተሰብ ልክ እንደሷ ሴተኛ ዳሪ። ወይኔ፣ ባፍ የጠራሁት ባፍ የጠራሁት ኮሜንቶችን የጻፉትን አዎ፣ ሴተኛ ዳሪ። ምን አባሽ ልታመጪ ነው? አፈር ቢደደብ፣ ቆሻሻ ተግባር እየሰራሽ አይደል እንዴ? እና ቤተሰብ ምልላችሁ ነበረ ረሳሁት። ከየትኛው ማህበረሰብ እንደመጣች የምናውቀው ታሪክ የለም። እንግዲህ ማታ ጠብቋቸው ያው ምንም አላለችም። እናተ ማታ ጠብቆ ራሱ አላለችም። ፎቶ ብቻ ነው እኮ የፖሰተችው ጽሁፍ አትጽፊም እንዴ አሁን። ይህንን አክል ኮሜንት ላይ ወርደውብሻል። እስኪ ማታ ከዚህ በኋላ ደግሞ ደግመሽ ትመጪ አትመጪ እናይሻለን። የምሬ ነው ምላችሁ እናንተ። ደግሞ ውቀጧት ዝም አትበሉ። እውነት ውቀቷት ቆሻሻ። እንደዚ አይነት ሴት አይቼ ለመጀመሪያ ጊዜ ነው። እንደዚ አይነት ቆሻሻ ሴት ያየ ለመጀመሪያ ጊዜ ማለት ነው። እንዴ የትኛዋ ሴት ናት? እነ ፍቅር በሎ፣ እነ ሄለን በሉ፣ ማነው ያለው፣ እነ ሩታ፣ እነ ሀይሚ አንድ ቀን እንደዚህ ቆሻሻ ተግባር ሲሰሩ አይታችሁ ታውቃላችሁ እንዴ ሴቶች ዩቱበሮች? ወንዶችስ ቢሆን በወንዶቹ አብርሃም ነው የተበላሸው። እሱ እራሱ ይሁን ነገር ማ ሆኗል። እሱ ኦዝቢላ ምንካ አንተ ደግሞ አንተ አናትህ ነበረ ማለት እና እቺ ኬት እንደመጣች የምናውቀው ነገር የለም። ለማንኛውም ውድ ቤተሰብ ጨጓራችሁ ተቃጥሎ ከሆነ አይዛችሁ። እውነት እኔ ራሱ ተቃጥሎ ጨጓራዬ ትላንትና ራሱ በፖስተታችሁ ተናደጄ፣ ገና ደግሞ የዛሬውን ደገመችው ፎቶ ማለት ነው። ትላንትንም እንደዚህ ብልቅጥቅጥ ብላ ነበረ። ብልቅጥቅጥ የሚያደርግ ረድፍት ያደርገሽ የአባቴ አምላክ እውነት ይድፋሽ። ምን ትመስላለች ይቺ ዝርክርክ! ስታስጠላ ደግሞ አምርብኛ።